ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይል ነኝ። በቅድሚያም ክልላዊ ዜናዎችም የሐረሪ ክልል መስተዳደር ምክር ቤት 29 ቢሊዮን ብር ኢንቨስትመንት ላስመዘገቡ አልሚዎች ከ56000 ካሬ ሜትር በላይ መሬት ተላልፎ እንዲሰጥ ውሳኔ አስተላለፈ። መሬቱ ለትራንስፖርት አገልግሎት ለአግሮ ኢንዱስትሪ ማኑፋክቸሪንግ፣ ለሆቴል እና ሪዞርት እንዲሁም ለቅይጣ አገልግሎት እና ለሆስፒታል እና የጤና አገልግሎቶች የሚውል መሆኑን ነው የተገለጸው። ሲሳይ ዘሪሁን ዝርዝር አለው። የሐረሪ ክልል መስተዳድር ምክር ቤት 2.9 ቢሊዮን ብር ኢንቨስትመንት ላስመዘገቡ አልሚዎች የሚውል ከ56 ሺህ ካሬ ሜትር በላይ መሬት ተላልፎ እንዲሰጥ ውሳኔ አስተላልፏል። መስተዳድር ምክር ቤቱ ለአልሚዎች በምደባ እንዲሰጥ በቀረበው 560494 ካሬ ሜትር ላይ በመምከር ነው የቀረበው መሬት ለአልሚዎች እንዲተላለፍ ውሳኔ ያሳለፈው። መሬት በምደባ እንዲሰጣቸው ውሳኔ ተላለፋላቸው 2.9 ቢሊየን ብር ኢንቨስትመንት ላስመዘገቡ አልሚዎች መሆኑም ተመላክቷል። መሬቱ ለትራንስፖርት አገልግሎት፣ ለአግሮ ኢንዱስትሪና ማኑፋክቸሪንግ፣ ለሆቴልና ሪዞርት፣ ለቅይት አገልግሎት፣ ለሆስፒታል እና ጤና አገልግሎቶች የሚውል መሆኑም ነው የተገለጸው በመሬት ምደባ ወቅትም ለክልሉ ልዩ ፋይዳ አላቸው ተብለው በተለይ የማኑፋክቸሪንግ በሆቴልና በቱሪዝም ዘርፍ ለሚሰማሩ አልሚዎች ብሎም የመልሶ ማልማት ለሚከናወንባቸው አካባቢዎች ልዩ ትኩረት ተሰጥቷል የተባለው አልሚዎችን በግልጽ መስፈርት በመለየት በልዩ ሁኔታ መሬት እንዲሰጠም መስተዳድር ምክር ቤቱም ውሳኔ ያሳለፈ ሲሆን አልሚዎችም የወሰዱትን መሬት በአፋጣኝ በማልማት ለተፈለገው ዓላማ እንዲውልም ወደ ስራ እንዲገቡም አሳስቧል። በምደባ እንዲተላለፍ የውሳኔው ሀሳብ ከተሰጠበት ከ56 ካሬ ሜትር በላይ መሬት ውስጥ 38464 የሚሆነው ከመሬት ባንክ እንዲሁም 18010 ካሬ ሜትሩ ደግሞ በመልሶ ልማት የሚከናወን መሆኑ ተመላክቷል። በሚከናወኑ የመልሶ ልማቶች ላይም በራሳገዝ ለሚያለሙ ዜጎች ቅድሚያ የሚሰጥ ይሆናል ተብሏል። በተለይም በቅይጥ የተለያዩ አልሚዎች ግንባታቸውን የታችኛው ክፍል ለስራ በማዋል ሌላኛውን ክፍል ለመኖሪያ ቤት እንዲያውሉ የሚደረግ ሲሆን የዜጎችን የመኖሪያ ቤት ችግር በመጠኑ ለመቅረፍም የሚያስችል ስለመሆኑ ተመላክቷል። መሬት በምደባ የሚሰጣቸው አልሚዎች ደግሞ በጊዜ ወደ ስራ እንዲገቡ በተለይ ከአሁን ቀደም የኢንቨስትመንት ፈቃድ ወስደው ስራ ያልጀመሩ አልሚዎችም ስራቸውን እንዲያጠናቀቁ አስፈላጊው ድጋፍና ክትትል ይደረጋል ተብሏል። የኢንቨስትመንት ቦርዱም መሬት የወሰዱ አልሚዎችን የወሰዱትን መሬት በጊዜ ወደ ስራ በመግባት ለታለመለት ዓላማ እንዲያውሉም የክትትል ስራ እንዲከናወንም አቅጣጫን አስቀምጧል። በሀገሪቱ ዘመኑን የዋጀ ጠንካራ የመከላከያ ሰራዊት በመገንባት ላይ እንደሚገኝ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በሪ ገለጹ በሐረሪ ክልል በ2017 ሁለተኛው ዙር የሀገር መከላከያ ሰራዊትን ለመቀላቀል የተመለመሉ ወጣቶች ሽኝት ተደርጎላቸዋል ሄኖክ ግርማ በሐረሪ ክልል በ2017 ሁለተኛው ዙር የሀገር መከላከያ ሰራዊትን ለመቀላቀል የተመለመሉ ወጣቶች ሽኝት ተደርጎላቸዋል በሽኝት መርሃ ግብሩ ላይ የተገኙት ሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ የሀገር መከላከያ ሰራዊትን በመቀላቀል ሀገርንና ሕዝብን ለማገልገል ለወሰኑ ወጣቶች ትልቅ ክብርና ምስጋና ይገባቸዋል ብለዋል። የሀገር መከላከያ ሰራዊትን ለመቀላቀል በራሳችሁ ፍላጎትና ተነሳሽነት መጥታችሁ አሁን ባየሁት አይነት ሞራል፣ አሁን ባየሁት አይነት ተነሳሽነት ሀገራችሁን አገራችሁን ህዝባችሁን፣ ለማገልገል ስላያችሁ ለእናንተ ያለኝን ክብርና አድናቆት ለመግለጽ ወዳለሁ። ከለውጥ ወዲህ በአገሪቱ በሁሉም መስኮች ህዝብን ተጠቃሚ ያደረጉ ስኬቶች መመዝገባቸውን የገለጹት ርዕሰ መስተዳድሩ የአገሪቱ ታሪካዊ ጠላቶች ልማቱን ለማደናቀፍ በውስጥና በውጭ የሚያደርጉትን ሴራ ለማክሸፍ በሰው ኃይልና በቴክኖሎጂ የተደራጀ ጠንካራ ተቋምና ሰራዊት መገንባት ያስፈልጋል ብለዋል። በመሆኑም የአገር መከላከያ ሰራዊትን በቴክኖሎጂና በሰው ኃይል በማደራጀት ዘመኑን የዋጀ ተቋም እንዲሆን ለማስቻል የተለያዩ የተቋም ግንባታ ተግባራት በትኩረት እየተካሄዱ መሆናቸውንም ገልጸዋል። ሰራዊቱ ቀድሞ ከነበረው የብሔር የሃይማኖትና የፖለቲካ ወገኝተኝነት የጸዳ ሆኖ ህዝባዊነቱን ጠብቆ የሀገርን ዳር ድንበር የሚያስከብር ኢትዮጵያዊ ሰራዊት እየተገነባ ስለመሆኑም ገልጸዋል። የኢትዮጵያ ጠላቶች ትልቁ ፍላጎት እና በብሔር፣ በሃይማኖት፣ በአካባቢ ማጋጨት እና ለዚህ ደግሞ የውስጥ ተራራፊዎቻቸውን መጠቀም ነው። የሀገራችን ኢትዮጵያ ታሪካዊ ጠላቶች ዋነኛው ፍላጎት እኛን እረፍት መንሳት ከዛም ደግሞ ባለፈ እንደ መከላከያ ሰራዊት አይነት ያሉ ጠንካራ ተቋሞቻችንን ማዳቀም ነው ፍላጎታችን። ስለዚህ እንደዚህ ደግሞ ምላሽ መሆን ያለበት አንደኛው አብሮነታችንን፣ አንድነታችንን ማጠናከር፣ ተቋሞቻችንን የበለጠ መገንባት የሀገር መከላከያ ሰራዊት ተቋሙን ጨምሮ ሌሎች ስፍራ ተቋማትን የበለጠ የበለጠ ተጠናክረው ተልቋቸው አቅም እንዲበራቸው መገንባት ያስፈልጋል። ይህን ለማድረግ ደግሞ ሁላችንም የበኩላችን ድርሻ ለመወጣ ይገባል። በዋናነት ደግሞ የሰው ሀይል ግንባታ ስራችን ውጤታማ ሊሆን ይገባል። ሌሎች ስራዎች እንደተጠበቀ ሆነው በሀገር መከላከያ ሰራዊት ጠንካራ አባል ያስፈልገናል። በክህሎት በዲሲፕሊን በስነ ምግባር በብቃት የታነሰ ሰራዊት ያስፈልጋል ያን ለማድረግ ወላቸውንም የራሳችን ድርሻ ለሚወጣ ይገባ የሚል መልእክት ለማስታጠቅ ነው በመሆኑም ይህ ጀግና ሰራዊትን በመቀላቀል ማገልገል ትልቅ ክብር ነው ያሉት አቶ ኦርዲን ምልምል ወጣቶች በቀጣይ የሚሰጣቸውን ስልጠና በብቃት በመወጣት ሀገራቸውንና ህዝባቸውን በቅንነትና በታማኝነት ማገልገል እንዳለባቸውም አስገንዝበዋል የክልሉ መንግስትም ለሀገር መከላከያ ሰራዊትና ሰራዊቱን ለመቀላቀል ሽኝት ለተደረገላቸው ምልምሎች አስፈላጊውን ድጋፍና እገዛ እንደሚያደርግም አረጋግጠዋል። የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሀመድ በበኩላቸው ሰራዊቱን ለመቀላቀል ሽኝት የተደረገላቸው ምልምሎች በቀጣይ የሚሰጣቸውን ስልጠና በብቃት በመወጣት የአገርን ዳር ድንበርና ሉዓላዊነትን በማስጠበቅ የበኩላቸውን እንደሚወጡ ያላቸውን እምነት ገልጸዋል።

በ2017 ሁለተኛው ዙር በተካሄደው የሀገር መከላከያ ሰራዊት ምልምል ስራ እንዲሳካ አስተዋጽኦ ላደረጉ አካላትም አቶ ቶፊቅ ምስጋናቸውን አቅርበዋል። ሰራዊቱን ለመቀላቀል ሽኝት የተደረገላቸው ወጣቶች በበኩላቸው የጀግናው መከላከያ ሰራዊትን በሙሉ ፈቃደኝነት ለመቀላቀል መወሰናቸውን ገልጸው ሀገርንና ሕዝብን ለማገልገል በተሰጠን ዕድል ትልቅ ክብርና ኩራት ይሰማናል ብለዋል። በሽኝት መርሃ ግብሩ ላይ የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ጸሐፊ አቶ ጌቱ ወየሳን ጨምሮ ሌሎች የክልሉ ከፍተኛ አመራሮችና የሀገር መከላከያ ሰራዊት ከፍተኛ መኮንኖች ተገኝተዋል። የሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉት ዜናዎቻችን እንደቀጠሉ ናቸው። ሐረር ከተማን ተመራጭ የቱሪዝም መዳረሻ በማድረግ ዙሪያ ውጤታማ ስራዎች መሰራታቸው ተገለጸ። በአፋር ክልል ከተማ ልማትና ኮንስትራክሽን ቢሮ የተመራ ልኡካን ቡድን በሐረሪ ክልል የተከናወኑ የኮሪደር ልማት ስራዎችን እንዲሁም የከተማ ልማት ዘርፍ ስራዎችን በተመለከተ ውይይትና የመስክ ጉብኝትን አካሂዷል። ገዛኝ አራጌ በአፋር ከተማ ልማትና ኮንስትራክሽን ቢሮ የተመራው ልኡክ ቡድን ሐረሪ ክልል የተከናወኑ የኮሪደር ልማት ስራዎችን እንዲሁም የከተማ ልማት ዘርፍ ስራዎችን በተመለከተ ውይይትና የመስክ ምልከታ ጉብኝት አካሂዷል። ሐረሪ ክልል ምክትል ርዕሰ መስተዳደር ማዕረግ የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙህታር ሳሊ እንደገለጹት በሁለቱ ክልሎች መካከል የሚደረጉ ልምድ ልውውጥ ወጥነትና የተሻለ አሰራሮችን ከመዘርጋት አንጻር የጎላ ሚና እንደሚኖረው ገልጸዋል። በልምድ ልውውጡ የተገኙ ምርጥ ተሞክሮችና ስራዎችን ወደ ስራ ወስዶ በመስራት ውጤት ማምጣት የሚያስችል ነው ሲሉም ተናግረዋል። የሐረር ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ኤልያስ ዩኒስ በኮሪደር ልማት ስራው የሐረር ክልልን የትላንትና ዛሬ፣ ነገን ሂደት የሚገልጽ ጽሁፍ አቅርበዋል። በዚህም በከተማ እየተከናወኑ ያሉ የኮሪደር ልማት ስራዎች የስራ ባህልን የቀየሩና ለበርካታ ስራ አጥ ዜጎች ተጨማሪ የስራ እድል የፈጠረና ና እየፈጠሩ ያሉ መሆናቸውንም ገልጸዋል። ከዚህ በተጨማሪ የኮሪደር ልማቱ ዓለም አቀፍ የጀጎል ቅርስ ዳግም በማደስ የሐረር ከተማን ተጨማሪ የቱሪዝም መዳረሻ ያደረገ ነው በማለትም ተናግሯል። በመድረኩም ልኡካን ቡድኑ ጥያቄዎችና አስተያየቶችን በማንሳት ሰፊ ውይይት በማድረግ አጠናቋል። በመጨረሻም በአፋር ክልል ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ አህመድ ኑር ሳሊም የተመራ ልኡካን ቡድን በክልሉ የተከናወኑ የኮሪደር ልማት ስራዎችን፣ የተለያዩ የቱሪስት መዳረሻ ቦታዎችና የከተማ ልማትና ኮንስትራክሽን ቢሮ ስራዎችን የመስክ ምልከታ አድርገዋል። ሞሰብ የአንድ ማዕከል አገልግሎት ግልጽና ቀልጣፋ አገልግሎት መስጠት የሚያስችል ቴክኖሎጂን የታጠቀ መሆኑን የሐረሪ ክልል የመንግስት ስራ ኃላፊዎች ገልጸዋል። ከሁሉም ክልል የተውጣጡ አመራሮች ሞሰብ የአንድ ማዕከል አገልግሎትን በዛሬው ዕለት ተዛውረው ጎብኝተዋል። ሄኖ ግርማ ዝርዝር አለው። መሶብ የአንድ ማዕከል አገልግሎት ግልጽና ቀልጣፋ አገልግሎት መስጠት የሚያስችሉ ቴክኖሎጂዎችን የታጠቀ መሆኑን የሐረሪ ክልል የመንግስት የስራ ኃላፊዎች ገለጹ። ከሁሉም ክልል የተወጣጡ አመራሮች መሶብ የአንድ ማዕከል አገልግሎትን በዛሬው ዕለት ተዘዋውሮ ጎብኝተዋል። በጉብኝቱ የፌዴራል ሲቪል ሰርቪስ ኮሚሽነር ዶክተር መኩራይሌ ስለ ማዕከሉ አገልግሎት አሰጣጥ ገለጻ አድርገዋል። በጉብኝቱ ላይ የክልሉ ፕላንና ልማት ኮሚሽን ኮሚሽነር ኢብሳ ኢብራሂም እንዳሉት መሶብ የመንግስት አገልግሎትን በከፍተኛ ሁኔታ የሚያቀላጥፍ ማዕከል መሆኑን አንስተው ተገልጠዋል የመሶብ ያንድ ማዕከል አገልግሎት በተቋማት አገልግሎት አሰጣጥ ላይ በህዝብ የሚነሱ ቅሬታዎችን የሚፈታ መሆኑን መመልከታቸውንም ተናግረዋል። መሶብ ተገልጋዮች ያለ እንግልት የሚጠቀሙበት መሆኑን ገልጸው የዲጂታል ቴክኖሎጂ እውቀቱ የሌላቸው ዜጎችን በትጋት የሚያስተናግዱ ባለሙያዎች መኖራቸውንም ጠቅሰዋል። በተቀጣይም የማዕከሉ ልንድን በመቀመር የአገልግሎት አይነትና ተደራሽነትን በክልሉ ለመተግበር በኩር ፕሬዝዳንት ግብረ ኃይል ተቋቁሞ ወደ ስራ መገባቱን ገልጸዋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ጽፈ ጽህፈት ቤት ኃላፊ አቶ የኑክ ሙሉነ መሶብ የመንግስት አገልግሎት አሰጣጥን ማዘመን የሚያስችልና የኢትዮጵያን የማድረግ አቅምን የሚያሳይ ማዕከል መሆኑን ነው የገለጹት። መሶብ ተገልጋዮች በአንድ ጊዜ ሁለትና ከዚያ በላይ አገልግሎቶችን በፍጥነትና ቀልጣፋ በሆነ መልኩ ማግኘት የሚችሉበት አሰራር መሆኑን መመልከታቸውንም ጨምረው ተናግረዋል። ሀረማያ ዩኒቨርሲቲ የስፔሻላይዝድ ሆስፒታል የጤና ባለሙያዎች የደም ልገሳ መርሃ ግብር አካሂዷል። ደም በመለገስ ህይወት አድን እንሁን በሚል እሳቤ ነው ባለሙያዎቹ የደም ልገሳ ያካሂዱት። አያንቷ አመድ ዝርዝሩን ይዘዋለች። የሀረማያ ዩኒቨርሲቲ ስፔሻላይዝድ ሆስፒታል የጤና ባለሙያዎች የደም ልገሳ መርሃ ግብር አካሂደዋል። በመርሃ ግብሩ የጤና ባለሙያዎች እንደገለጹት ውድ የሆነውን የህይወት ስጦታ በመለገስ በደም ጦት ምክንያት ህይወታቸውን የሚያጡ ወገኖችና የእናቶች ሞት ልንታደግ ይገባል ሲሉ ተናግረዋል። የጤና ባለሙያዎቹ ከሌላው ማህበረሰብ በተለየ ሁኔታ ለህሙማን ቅርብ መሆናቸውን ገልጸው በደም ጦት ምክንያት ህይወታቸውን የሚያጡ ወላድ እናቶች በተለያዩ በሽታዎችና አደጋዎች ህይወታቸውን የሚያልፈው ወገኖቻችንን መታደግ አለብን ብለዋል። ደም መስጠት በጣም የሚያስደስት ነገር ነው። ማለት ከዚህ በላይ ምን የሚያስደስት ነገር አለ? ስንት እናቶች ይሞታሉ። በቃ እህት ወንድሞች፣ በቃ ሁሉም ሰው በደም እጥረት ብዙ ሰው ይሞታል። በወሊድ ምክንያት አብሶ እናቶቻችን እኛ ለመውደድ በሚያደርጉት ጥረት በጣም ነው የሚሰቃዩት። በጣም እኛ ደግሞ ከሌላው ህብረተሰብ እኛ ቀረብ ብለን የነሱን ጭንቀትም የነሱን ጉዳትም የእነሱን ቀረብ ብለን እኛ እናያለን። የኔ ከኔ በቂ በላይ ያለውን ደም ነው እየሰጠ ያሉት። ስለዚህ እኔ ደግሞ ለኔ በቂ ከበቂ በላይ ያለው ደም ስሰጥ ሲሰጥ ከጎኔ ማለት ሌላ ሰው ይተርፋል ማለት ብዙ እናቶች ይተርፋሉ። አብሶ እናቶች ያሳዝናሉ በሚሞቱት ነገር። እኔ እነሱ በማትረፌ ደስ ብሎኝ ደም መስጠት በጣም ወሳኝ ነው። ምክንያቱም በደም እጥረት ምክንያት የብዙ ሰው ሕይወት የሚያልፍበት አጋጣሚ ነው አሁን ላይ ባለንበት። ለእናቶችም በተለይ በወሊድ ጊዜ በተለያየ አማካኝነት የደም መፍሰት ስለሚኖር በዛ አማካኝነት ደግሞ የብዙ ሰው ሕይወት የሚያጣበት ስለሆነ አንድ ጤነኛ የሆነ ሰው ደም መስጠት የሚችል ሰው ደም ቢሰጥ ከዛ ሰው የሚጎልበት ነገር የለም። እኔ ደስታ ነው። እናቶችን በእንትን ምክንያት በደም እጦት ምክንያት እንዳይጎዳ እንዳይሞቱ ብዬ ነው የሚሰጠው። እኛ ደም ብንለግስ ማለት ነው ማንም ሰው እንዳይጎዳ ምንም ጉዳት የለም ብንለግስ ጥሩ ነው ለጤናም ጥሩ ነው ብዬ ነው እንትን የሚያስተላልፈው። ጤና ባለሙያ ማለት በተማረው ነገር በሚችለው መጠን በሁሉም ነገር ላይ ሁሉም ሰው ማለት ነው። ስለዚህ እኔ እንደ አንድ ጤና ባለሙያ አሁን ስራ ላይ ነኝ። ከሁለት ሰዓት ጀምሬ ስራ ላይ ነበር። አሁን በዚህ ሰዓት እንደዚህ አይነት ካምፔን አለ ሲባል ሰምቼ ማለት ነው በማል ወጥቻው ደም ልሰጥ እዚ መጥቻለሁ። በጣም ደስተኛ። ስለዚህ ሁሉም ሰው በየሶስት ወሩ ደም ሰጠው ችግር የለው ምንም ማይረግም። ደም መስጠት ህይወት ነው። ያው ደም መለገስ ብዙ ፋይዳ አለው። በደም የጦትም የሚሞቱ ሰዎችን ለመታደግ ነው። በደም የጦት አንድም ሰው ማሞት የለበትም። እኔም በዚህ ምክንያት የበኩል ለማወጣት አሁን ሁለተኛ ደም የመለገሴ ነው እና ራሴም ሌላ ሰዎችም እንድሰጡ አበረታታለሁ ማለት ነው። በሀረሪ ክልል ደም ባንክ አገልግሎት ኃላፊ ወይዘሮ አረፋት መሃዲ በበኩላቸው እንደ ክልል 7200 ዩኒት ደም ለመሰብሰብ ታቅዶ እየተሰራ መሆኑን ገልጸዋል። እንደ ክልል በደም ልገሳ ረገድ ለውጦች ቢኖሩም በተለያዩ ጊዜያት የሚያጋጥሙ የደምጦች ችግሮችን ለመቅረፍ በከፍተኛ ርብርብ እየተሰራ መሆኑን ገልጸዋል። በሀረሪ ክልል የደም እቅዳችን ሰባት ሺህ ሁለት መቶ ነበረ። እስከ አሁን ድረስ የተቀዳው ወደ 4100 አካባቢ ነው። ያው የዛሬውን ሳይጨምር ማለት ነው። የዛሬው ደግሞ ልዩ ነው። እንደ ክልል ዘመቻ የተነሳበት እንትን ነው እና የጤና ባለሙያዎች ሌላ ጊዜ ይለግሳሉ። የዛሬው ደግሞ በከፍተኛ ሁኔታ ላይ ርብርት ተደርጎ እየተሰራበት ነው። ይህን የሆነበት ባለፉት ሁለት ወራቶች በሁለት ጾም ምክንያት ከፍተኛ የደም ችግር አጋጥሞን ነበረና ከአጎራባች ደም ባንኮች ጋራ በመተባበር ነው ያሳለፍ ነው የነገር የነበረው እና ያንን ለመቅረፍ ሲባል ከዚህ በኋላ ደንባንኩ የእኛ የኛ ነው፣ የጤና ባለሙያዎቹ ከሌላው የበለጠ እኛን ይመለከተናል በሚል ርብርብ ተደርጎ እየተሰራበት ነው እና ጥሩ እየተሰራ ይገኛል። ደም ልገሳ የዜጎችን ህይወት መታደግ መሆኑ የተገለጸ ሲሆን በቀጣይም ደም ልገሳውን አጠናክረው እንደሚቀጥሉ የጤና ባለሙያዎቹ አረጋግጠዋል። በደም ልገሳ መርሃ ግብሩ ላይ የክልሉ አመራሮች በመገኘት የደም ልገሳ አካሂደዋል። ህጻናት ጤንነታቸው ተጠብቆ ትምህርታቸውን እንዲከታተሉ የቤተሰብ ሚና ወሳኝ መሆኑን የሀረር ኤስ ኦ ኤስ ህጻናት መንደር አስታውቋል። ኤስ ኦ ኤስ ህጻናት መንደር በምስራቅ ሀረርጌ ዞን ሜዴጋቶላ ወረዳ መልካም ቤተሰብ በሚል ሲያሰለጥናቸው የነበሩ 250 እናቶችና አባቶችን አስመርቋል። ዘገባው የዲኒ መሀመድ ነው፣ ዝርዝሩ በተከታይነት ይቀርባል። ኤስኦኤስ ህጻናት መንደር ሀረር ቅርንጫፍ በምስራቅ ሐረርጌ ዞን ሚደጋ ቶላ ወረዳ የህብረተሰቡን ተጠቃሚነት የሚያረጋግጡ ፕሮጀክቶችን እያካሄደ ይገኛል። ድርጅቱ ህጻናትና ሴቶች ላይ የሚደርሱትን ጥቃት ለመከላከል ከተለያዩ ባለድርሻ አካላት ጋር እየሰራ ሲሆን በምስራቅ ሐረርጌ ዞን ሚደጋ ቶላ ወረዳ መልካም ቤተሰብ በሚል ፕሮጀክት ሲያሰለጥናቸው የነበሩ ከአስር ቀበሌ የተውጣጡ ለመቶ ሃምሳ እናቶችን አስመርቀዋል። በስነስርዓቱ ላይ ተገኝተው ንግግር ያደረጉት የሀረር ኤስኦኤስ ህጻናት መንደር ዳይሬክተር ተወካይ አቶ ኢብራሂም ሞገስ ድርጅቱ በወረዳው ህብረተሰብ ተጠቃሚ የሚያደርጉ የተለያዩ ስራዎች እየሰራ መሆኑና መልካም ቤተሰብ በሚል ፕሮጀክትም ህጻናትና ሴቶችን ተጠቃሚ የሚያደርጉ ስራዎች እየሰራ መሆኑን ገልጸዋል። መልካም ቤተሰብ በሚል ፕሮጀክት የህጻናትና ሴቶች ችግርን ከመነሻ ለመፍታት እየተሰራ መሆኑን ተናግረዋል። የድርጅቱ አጋር ከሆነው ደች ሪሊፍ አሊያንስ ጋር ባደረጉት ድጋፍ ስልጠናውን ሲሰጥ የነበረ መሆኑን ገልጸው ሰልጣኞችም ያገኙትን ግንዛቤ በአግባቡ ሊጠቀሙበት ይገባል ይገባል ሲሉ ገልጸዋል። የፕሮጀክቱ አስተባባሪ አቶ አርቦዬ ሰይድ ስልጠናው መልካም ቤተሰብ ለመፍጠር በርካታ ፋይዳ ያለው መሆኑን ገልጸው የህጻናትና ሴቶች ችግርን ለመፍታትም አቅም የሚፈጥር መሆኑን ተናግረዋል። የህጻናትና ሴቶች ችግርን ከመፍታት አንጻር ሰፊ ስልጠና መሰጠቱን ገልጸው ሰልጣኞች ያገኙትን ግንዛቤ በአግባቡ ስራ ላይ መዋልና ለሌሎችም ማጋራት እንዳለባቸው አስታውቀዋል። የሚደጋ ቶላ ወረዳ ሴቶችና ህጻናት ጽህፈት ቤት ኃላፊ ወይዘሮ ረውዳ አብዱረህማን በበኩላቸው ስልጠናው ሴቶችና ህጻናት ትምህርት ሳያቋርጡ እንዲቀጥሉ የሚያደርግ መሆኑን ገልጸዋል። የወረዳው አቃቢ ህግ ስልጠናው ህጻናትና ሴቶች ላይ የሚደርስ ጥቃቶች ከመከላከል አንጻር የሚያግዛቸው መሆኑንም ተናግረዋል። ስልጠናውን የወሰዱት እናቶችና አባቶች በበኩላቸው ያገኙት ግንዛቤ በአግባቡ ተግባራዊ በማድረግ ህብረተሰቡ የሚያስተምሩ መሆኑን ገልጸዋል። በምረቃ ስነስርዓቱ ላይ ሰልጣኞችና ስልጠናው እንዲሳካ አስተዋጽኦ ለነበራቸው አካላት የምስክር ወረቀት ተሰጥቷል። ወደ ሀገር አቀፍ ዘገባዎች ተሻግረናል። ኢትዮጵያም ከአፍሪካ ሀገራዊ ነጻ የንግድ ቀጠና ስምምነት ይበልጥ ተጠቃሚ እንድትሆን የግል ዘርፍ ተሳትፎ ወሳኝ ሚና እንዳለው የንግድና ቀጠና የትስስር ሚኒስትር አስታውቋል። በሌላ ዜና ደግሞ የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማሳደግ የአዳዲስ አውሮፕላኖችን ማረፊያዎችን ግንባታና የነባሮችን ማሻሻያ ማስፋፊያ ስራ እየተከናወነ መሆኑን የኢትዮጵያ ሲቪል አቤሽን ባለስልጣናት ዋና ዳይሬክተር አቶ ጌታቸው መንግስቱ ገለጹ የሚሉት በአገር አቀፍ ጉዳዮቻችን ከያዝናቸው መካከል ናቸው። በተከታይነት ይቀርባሉ። ኢትዮጵያ ከአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ይበልጥ ተጠቃሚ እንድትሆን የግሉ ዘርፍ ተሳትፎ ወሳኝ ሚና እንዳለው የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነትን በቅርቡ ተግባራዊ ማድረግ የሚያስችላትን ቅድመ ዝግጅት ማጠናቀቋም ተገልጿል። የንግድና ቀጠናዊ ትስስር ሚኒስትር ዴታ ያስሚን ዋሃብ ረቢ እንደገለጹት ነጻ ንግድ ቀጠና ስምምነት የአፍሪካን የኢኮኖሚ ነጻነት በማፋጠን የጋራ ብልጽግናን ዕውን ለማድረግና ጠንካራ ቀጠናዊ የኢኮኖሚ ውህደትን ለመፍጠር የሚያስችል ችል ነው። የሚኒስትሮች ምክር ቤት በቅርቡ ያጸደቀውን የታሪፍ ማሻሻያን ጨምሮ የብሔራዊ አስተግባሪ ኮሚቴ ተቋቁሞ ወደ ስራ መግባቱን አንስተዋል። ኢትዮጵያ በአፍሪካ ብሎም በዓለም ገበያ ተወዳዳሪ እንድትሆን የተጀመሩ ስራዎች ተጠናክረው እንደሚቀጥሉ የገለጹት ሚኒስትር ዴኤታዋ የማክሮ ኢኮኖሚ ማሻሻያው ለዘርፉ አመርታ ሚናው የጎላ መሆኑን ተናግረዋል። የአፍሪካ ሀገራት እንደ አውሮፓውያን አቆጣጠር 2010 በሩዋንዳ ኪጋሊ ባደረጉት የአፍሪካ ህብረት የመሪዎች ጉባኤ ላይ የአፍሪካ ነጻ አህጉራዊ የንግድ ቀጠና ስምምነትን ተፈራርመዋል። የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማሳደግ የአዳዲስ አውሮፕላኖችን ማረፊያዎች ግንባታ የነባሮችን ማሻሻያና ማስፋፊያ ስራ የተከናወነ መሆኑን የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ጌታቸው መንግስቴ ገልጸዋል። ዋና ዳይሬክተሩ እንደገለጹት የአየር ትራንስፖርት መሰረተ ልማት ግንባታ ላይ በትኩረት እየተሰራ ነው። በኢትዮጵያ በአሁኑ ወቅት 23 አውሮፕላን ማረፊያዎች መደበኛ የአየር ትራንስፖርት አገልግሎት እየሰጡ መሆናቸውን ተናግረዋል። በተጨማሪም 22 የአነስተኛ አውሮፕላን ማረፊያዎች በባለስልጣኑ እውቅና አግኝተው አገልግሎት በመስጠት ላይ እንደሚገኙም ጠቁመዋል። በፌዴራል መንግስት አምስት ኤርፖርቶች የተገነቡ እንደሚገኙ ጠቅሰው ነባሮቹ ላይም የማስፋፊያና የማሻሻያ ተግባራት እየተከናወኑ ነው ብለዋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ከፌዴራል መንግስት በተጨማሪ የክልል መንግስታት፣ የከተማ አስተዳደሮች እንዲሁም ባለሀብቶች ኤርፖርት እንዲገነቡና ና እንዲያስተዳድሩ የሚያስችል መመሪያ ማውጣቱን ገልጸዋል። በዚህ መሰረት ሰላሳ ሁለት አዳዲስ አነስተኛ አውሮፕላን ማረፊያዎችን ለመገንባት ጥያቄ መቅረቡን በመጠቆም ባለስልጣኑ ቦታው ድረስ በመሄድ መረጣ ማካሄዱን አስገንዝበዋል። ባለፉት የለውጥ ዓመታት ሀገራዊ የዲጂታል ግብይትን ይበልጥ ተግባራዊ ማድረግ የሚያስችል ምቹ መደላደል ተፈጥሯል ሲሉ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ገልጸዋል። ኢትዮ ቴሌኮም በዓይነቱና በተደራሽነቱ የተለየ ዘመን ገበያ የተሰኘ የዲጂታል ግብይት ፕላትፎርም ይፋ አድርገዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ በዚህ ወቅት እንዳሉት ኢትዮ ቴሌኮም የቴሌኮምና የዲጂታል አገልግሎቶችን በማቅረብ ፈርቀዳጅነቱን አሁንም አጠናክሮ ቀጥለዋል። ቴሌብርን ጨምሮ ሌሎች የቴክኖሎጂ ውጤቶችን ስራ ላይ በማዋል ከግብይት ተደራሽነትና ከፋይናንስ አካ ተመልካታችነት አንጻር አመርቂ ውጤቶች መመዝገባቸውን ተናግረዋል። ይፋ የተደረገው ዘመን ገበያ ዲጂታል ፕላትፎርም እስካሁን የነበረውን የዲጂታል ግብይት ስርዓት ወደ ላቀ ደረጃ የሚያሸጋግር መሆኑን ገልጸዋል። ዘመን ገበያ የኢትዮጵያን የዲጂታል ጉዞ ወደ ቀጣይ ምዕራፍ ለማሸጋገር አውንታዊ ሚና የተወጣ መሆኑን ጠቁመው ከአነስተኛ እስከ ትላልቅ የንግድ ድርጅቶችን በማገናኘት የገበያ ተደራሽነትን የሚያሰፋና ኢኮኖሚያዊ እንቅስቃሴን የሚያፋጥን መሆኑን ተናግረዋል። ከነጠላ ትርክት ይልቅ የወል ትርክት እንዲስፋፋና ሀገርም በዚሁ ላይ መሰረቷን እንድትጥል የኪነ ጥበብ ሚና ወሳኝ መሆኑ ተገለጸ። አርባ ሁለተኛው ጎሚ በለል ኪነ ጥበብ ለህብረ ብሔራዊ ሀገር መሰረት ግንባታ በሚል መሪ ሀሳብ የኦሮሚያ ክልል አምራሮችን ጨምሮ የኪነ ጥበብ ባለሙያዎች በተገኙበት ተካሂዷል። የክልሉ ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ በዚህ ወቅት በኢትዮጵያ የሀገረ መንግስት ግንባታ ውስጥ ኪነ ጥበብ ከፍተኛ ሚና ሲጫወት መቆይቱን አውስተዋል። በተለይም የሀገርን ፍቅር ከማጉላት፣ ታሪክን በጥበብ ከማስተዋወቅ የማህበረሰብን የእርስ በርስ ሚኒስትር ከማጎልበትና የሀገርን ጸጋ ከማስተዋወቅ አንጻር ሚናው የጎላ እንደነበረም አብራርተዋል። ከሀረሪ ክልል ቴሌቪዥን ለእለቱ የነበሩን ዜናዎች የተከታታችሁት ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ የሀረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን ተመኝሁላችሁ።